ዋናው ሀሳብሽ ምን ነበር? አካውንት ላይ ያለውን ብር ሰላሳ ግድብህ ግማሹ ትሰጠኛለህ። አረ ልስጥሽ እንዴ! እሺ፣ አንቺ እስከ ቤቱ አታካፍሪኝም። ባት ግን እንፋታ ስል እንደምትወስድብኝ እርግጠኛ ነበር። ሰምኛልህ፣ አባዬ እንደሚፈልገው ድል ያደሰርግ ደግሽ አቀማል። እሱ እያማረህ ይቀራል። እሺ፣ ብቻ አንቺን ልፍታሽ፣ እሱን አሳይሻለሁ። ረሳው እንዲ የቤት እኮ የእኔ ነው። ከእና አባት መንቅር ያስወጣሃለሁ። ካሌብን የጎዱ አለ ብለሽ ያሰብሽውን ነገር ሁሉ አደርግ እኔን ግን ታይ፣ እህትን መምከር እኮ ነበረብ። ስትፈልግም ታይ ማለት ነበረብ። ቆይሻውን ሄዱ ብትመጣ ምንድን ነው ማረጋት? ምንም አታረግም። ለእሷ ትስቃ ጭራሽ። ከእኔም ጋር ተጣልታ እሷን፣ አስቀይማት ሌላ ችግር ይፈጠራል። ቆይ ለምን ደሞ አይፈሩት? ለምን ደሞ አይደነግጡት? አባረረችን ለምን አላሉ? ጭንቅላት ቢኖርሽ ነበር እሱን የምታስቢው፣ ግን የለም። ዳኒ ለምን እንደፈራህ ብቻ ነገራኝ። ምንም አያመጡ ይመስልሻል? እና ምን ሊሆን ይችላል እሱን ለማወቅ ዝም ብለሽ እና ተረጋግተሽ የሚፈጠረውን ማጣራት። ቲና በባዶ ሜዳ ያዙኝ ልቀቁኝ እያለች ነው። ባልተጨበጠ ነገር ገና ለገና ቤቱ የኔ ነው ብላ ቤቱን ለመሸጥ ለማስገመት ደፋ ቀና ተፍ ተፍ እያለች ነው። ዳኒ ይበልጥ አጣብቅኝ ውስጥ ገብቷል። ቲናን ለጥቂት ጊዜ ታገሺ እያላት ነበር። እሷ ግን በባዶ ሜዳ እንግዲህ ሁሉን ነገር ለማድረግ ወስና ቸኩላለች። የተወደዳችሁ የተከበራችሁ አድማጭ ተመልካቾች ውድ የዩትዩብ ቤተሰቦቻችን እንደምን አላችሁልን? በዚህ ሰዓት ላጋራችሁ የመጣሁት የትሁት ድራማ ነው። ቪዲዮን በማየት አብራችሁን ቆይታ እንድታደርጉ ስልጋበዝኩ ከባለፈው ክፍል ቀጥሎ እንደተመለከት ነው ቲና በችኮላ በወሰነችው ውሳኔዋ መሰረት እንግዲህ ካሌብን መፍታት ፈልጋለሁ ስትል ሁሉም በተሰበሰቡበት ጠይቃ ተናግራ ነበር። የጠበቀችው ምላሽ በተቃራኒው ነበር። ካሌብ ተረጋግቶ እሺ እኔም ፈልጋለሁ ብሎ ሲላት እንግዲህ እንዴት እንዲህ አለ በሚል ያው ይፍጨረጨራል፣ ይናደዳል፣ ለምን ሲል ይለምነኛል ብላ ገምታ ጠብቃ ነበር። ካሌብ ግን በተረጋጋ ሁኔታ መልሶላታል። ይህ የእሱን ፍላጎት እንደሆነ ሆኖም ቀድሞ ከእሷ መጣ እንጂ ሲጀመር እሱ ሊፈታት አስቦ ወስኖ እሷም በመጠባበቅ ላይ ነበሩ። ዳኒም እንግዲህ ቲና ይህንን ጥያቄ በማቅረቧ እሱ እንድትረጋጋ ነግሯት ባለመረጋጋቷ በጣም ተናዶባትም ነበር። እናም ወጣም ብለው እየተነጋገሩን ባለ ሰዓት ለትንሽ ጊዜ ታገሽኝ፣ ከዛ በኋላ ይህን ጥያቄ ታቀርቢያለሽ እያለ እየለመናት እየተቆጣትም ነው። እሷ ግን በጭራሽ ለምንድን የምንታገሰው እስከዛሬ ታግሰናል። አሁን ከዚህ በኋላ መታገስ ብሎ ነገር አያስፈልግም፣ የምንፈልገውን ነገር በእጃችን ይዘናል እያለች ነው ዳኒ ግን እንግዲህ የሆነውን ነገር ሁሉ ስለሚያውቅ ያንንም ደግሞ ነው የሰማውን ነገር አፍረጥርጦ እንዳይነግራት ያው ከአባባ የሚፈልገው የሚጠብቀው ብር አለ። ያንን እስኪያገኝ ድረስ እሷ እንድትታገስ አበክሮ እየጠየቃት እየተቆጣት እየለመናት አይነትም እንግዲህ እያሳሰባት ነው። እሷ ግን አንድ የሰማኸው ነገር የምታውቀው ነገር አለ፣ ያስ ምንድን ነው? ንገረኝ እያለችው ነው። እሱ ግን ጭንቅላት ቢኖርሽ እና ብታስቢ ወይም ብትረጋጊ የሆነውን ሁሉ ራስሽ ታውቂው ነበር እያላት እንድትረጋጋም የሚመስል ነገር እየነገራት ነበር። እሷ ግን መረጋጋት ብሎ ነገር ከእሷ ዘንድ የለም። ካሌብ አሁንም ይበልጥ አጣብቂኝ ውስጥ ነው። በጣሙን ተጨንቋል። ምክንያቱም ኤደን እዛ ቤት ከመጣች ቲናም ስላለች እንግዲህ ምን ይውጠዋል? ምንስ ይላል ያው ቲና እንደሚታወቀው ሰውን ታስቀይማለች፣ እኩል ናት። ኤደንን ታስቀይምብኛለች ኤደንም ደግሞ ጉዴን ታውቃለች ብሎ እየፈራ ነው። እንዲሁም ኤደን እዛ ቤት እንዳትሄድ እንግዲህ በሰበብ አስባብ በምክንያት ሁሉ እየያዛት እያዘገያት እንዳትሄድም እየነገራት ነበር። እሷ ግን ቤተሰቦች ቤተሰቦቼ ናቸው እንኳን አስተዋወቀኝ ምንም ቢሆን ከነሱ የሚያስቀረኝ ነገር የለም ስትል እንግዲህ እሱንም ትታው ለብቻዋ ሄዳ ከነ አባባ ጋር ተገናኝታ ተጨዋውታ አውርታ ምናምን እንደገና ተመልሳ ነበር። በሌላ ቀንም እንግዲህ እንደዚሁ ሄዳ ተጨዋውታ ቆይታ አድርጋ ስትመለስ ካሌብ እየሸኛት ነበርና፣ በዛኑ አጋጣሚም እንዲሁ ዳኒ ከቲና ጋር ሆኖ እንግዲህ ወክ እያደረጉ ከቅርብ ርቀት ሁለቱም እንኝን ተመልክተው ነበር ነበርና፣ ካሌብ እና ኤደን ብቻ እነሱን አልተመለከቱም። ነገር ግን ቲና እና ዳኒ እነሱን ተመልክተው ሁለቱም በየፊናቸው በጣሙን ተናደው እየተፍጨረጨሩ ነበር። ምክንያቱም ያው እንደሚታወቀው ዳኒ ኤደንን በጣም ይወዳታል፣ ያፈቅራታል። ከሌላ ሰው ጋር እንዲያያትም አይፈልግም፣ ይጠረጥራልም። ቲናም ራሷ ለትዳሯ ያልታመነች ራሷን ያልጠበቀች እንደፈለገች እየሆነች ነገር ግን ካሌብ ከኤደን ጋር ቢያንስ ከአንድ ሴት ጋር ሆነ ብላ አየው ብላ ገና ሳንፋታ ማገጠብኝ ወይ እንዲያረገብኝ በሚል እሷም በጣም በሽቃ ተናዳ ነበር። ሁለቱም በየፊናቸው ወደ ቤት ከሄዱ በኋላ እንግዲህ ዳኒ ካሌብን አግኝቶት በጣም በቁጣ መንፈስ ሆኖ ሲቆጣው፣ ሲጠይቀውም ነበር። ከኤደን ጋር ለምን አየውክ? አብርሃት ምን ትሰራለ ብሎ በቁጣ ሲናገረው ነበር። ካሌብም እየሸኘዋት ነው ሸኛ ተመልሽ፣ የመጣው ምንስ ሳደርግ አየኸኝ? እኔ እንዳንተ ባለጌ አይደለውም፣ ሥርዓትን ያዝ ብሎ እንደውም በጣም ተቆጥቶት ትቶት ወደ ውስጥ ገብቶ ነበር። ዳኒም በራሱ ሁኔታ ተናዶ ተገርሞ ምን እየሆንኩ ነው ሲል ምክንያቱም ምንም ሲያደርግ አላየም። ሊሸኛት የወጣው ሸኝቷት ተመለሰ። ነገር ግን ገና ለገና እንግዲህ ምን የያዘው ምን አይችልም እንደሚባለው ያው ትወሰድብኛለች ይወስዳታል በሚል ስጋት ስላለው እንዲሁም ደግሞ አንዳንድ ሚስጥሮችንም እንዳትሰማ ስለሚሰጋም ከዛ የተነሳ እንግዲህ ካሌብ ላይ እንደዛ በመሆኑ በራሱም ተናዶ ነበር። ቲናም በበኩሏ ካሌብን ጠብቃ ስትወርድበት ስጮበት ነበር። ገና ሳንፋታ ሳንለያይ፣ ለያይ ሳንራራ ገና ካሁኑ እንደምትማግጥብኝ ቀድሞ አውቅ ነበር ብላ እንግዲህ ያብዬን ወደምዬ እንደሚሉት ስትጮበት ባለጌ ምን ስትለው እንግዲህ እሱም ትዕግስቱን ስለተፈታተነችው በኃይል ተቆጥቷት ስርዓቷን እንድትይዝ አርፋ እንድትቀመጥ ትርፍ ቃል እንዳትናገርም አበክሮ ነግሯት መልሶላት ነበር። አክላም ቲና ለካሌብ እንግዲህ በባንክ ያለህን ብር ግማሹን በግማሽ ልሰጠኝ ይገባል ስትል ጠይቃው ነበር። እሱም እንግዲህ በፌዝ እየመለሰላት ነበር፣ አንቺስ ከቤቱ ታጋሪኛለሽ ታካፊኛለሽ ወይ በሚል እሷም እንግዲህ ያ እንደ እኔ ፍላጎት እና ውሳኔ ይወሰናል በሚል እንግዲህ ቀብረር ብላ ስትመልስለት ነበር። ዳኒ በዚህ ሁኔታ ውስጥ በጣምም ስለተጨነቀ እንግዲህ እንዴት ዘልቀዋለው ሲል ለአባባ እውነቱን አፍር ጥርጥጬ ለቲና ነግራት አለው ሲላቸው ነበር እሳቸውም እንግዲህ በተረጋጋ ሁኔታ ሆነው ንገራት፣ እንደፈለክ ንገራት ብለው ሲሉት ነበር። ቀጥለውም እንግዲህ እህት ከሆነች ቀድመህ ልትመክር ይገባ ነበር፣ እንደዚህ ልትጨነቅም አይገባም ነበር። አስቀድመህ የሚሆነውን ነገር አውቀህ ልታደርግ ይገባ ነበር እህት ከሆነች ብለው እንግዲህ በሚገባው መልኩ ተናግረውት ተነስተው ትተውት ሄደው ነበር። ካሌብ የቲና ሁኔታ እጅግ እያበሸቀው፣ እየተናደደባት ተረጋግታ በጥሞና ሁሉ ነገር እንድታይ በተለይ ደግሞ እሱ ያሰበው ነገር ብሩ እጁ እስኪገባ ድረስ እንድትታገስለት ዝም እንድትል ፈልጓል። እሷ ግን ያዙ ይልቀቁኝ እያለች ነው። ገና ምንም ባልተረጋገጠ ነገር ሁሉን ነገር እንግዲህ በየፊናዋ አንዴ ካሌብን አንዴ አባባን አንዴ በሱ በኩል በዚህም በዛም እየተፍጨረጨረች ነው። ዳኒም እንግዲህ ይህ ነገር ስላልጣመው እጅግም ስለተጨነቀ በቃ ይቅርብኝ፣ ብሩም ይቅርብኝ እውነቱን እናገራለሁ እያለ ነው። እንግዲህ በቀጣይ ለቲና እውነቱን አፍረጥርጦ ይነግራት ይሆን? እሷም ቢሆን ቤቱን እንግዲህ ፎቶ እያነሳች ለማስገመት፣ ለመሸጥ እንግዲህ ከፍተኛ መጠን ያለው ብር ተገመተ እንዲህ እንዲያ እያለች ነበር። ከዛስ በኋላ እንግዲህ ገማቾች ገምተው ብቻ ካሽ በካሽ አይሰጡም። ያ ውል የተባለው ነገር ይታያል። የዛን ጊዜ እንግዲህ ምን ይውጣት ይሆን? እውነት አለመሆኑን የሀሰት መረጃ መሆኑን ውሉ እንዳለ ዶክመንቱ የሀሰት መሆኑን ስታውቅ የዛን ጊዜ ምን ታደርግ ይሆን? እነ አባባስ እንግዲህ ከሷ በምን አይነት ሁኔታ ይሆን የሚለያዩት? ምንስ ይፈጠር ይሆን? እጅግ በጣም ልብ አንጠልጣይ የሆነ አጓጊ ፓርት ላይ ነው በባዶ ሜዳ የቲና እንደዚህ መሆን በጣም ነው የሚገርመው። ሲጀመርም የገባችው እዛ ቤት ጥቅም ፍለጋ ነው። አሁን ግን ያን የምትፈልገውን ጥቅም ያገኘች ይመስል በባዶ ሜዳ ምንም ሳታገኝ የተፍጨረጨረች ነው። ካሌብም በኋላ ይቆጭሻል፣ በኋላ እንደው መልሼ እንጋባ እንታረቅ እንኳን ብቲ አልሰማሽም እያላት ነበር። እሷ ግን መቼም አልልህም እያለች ነው የያዘችውን ይዛ እውነት መስሏት። ግን በኋላ እንግዲህ እሷስ እንዴት ትሆን ይሆን? ሁሉ ከንቱ ሲሆን ከንቱ መሆኑን ስታውቅ ምን ትል ይሆን? የዳኒ ፍቅረኛ ኤደን እንግዲህ የነአባባን ዝምድና የነሱን ቀረቤታ በጣም ፈልጋለች፣ ወዳቸዋለች። ምክራቸውንም እንዲሁ ስትሻ እሳቸው ጋር ሄዳ እንዲመክሯትም የሚሆነውን የሚበጃትን እንዲነግሯት እንዲመክሯት ትፈልጋለች። እሳቸው ግን በእናንተ መሀል አልገባም ብለዋል። ምክንያቱም ጉዳዩ ሲሬስ ይሬስ ሆኗል። እንግዲህ በቀጣይ እሷስ ይህን እውነት ሲፍረጠረጥ ስትሰማ እሷስ ከዳኒ ጋር ያላት ሁኔታ ምን ይሆን? እንዴት ይሆን? እንግዲህ ቀጣዩ ክፍል በቀጣይ የምናጋራችሁ ይሆናል። ይህም ቪዲዮ ስላያችሁ ከልባ አመሰግናለሁ። ደህና ሆኑ።